በ14 ዓመቴ ነው ሲጋራ ማጨስ የጀመርኩት። ልጆቼ በአካል አይቶኝ አያቁም። ሳጨስ ሳጨስ አይቶኝ አግኝቶኝ ሬድ ሃንድ ይዘኝ አያቁም፣ ግን ይሸታቸዋል። ምንድነው፣ ልብስ ሁሉ ሲጋራ ይሸታል ይላሉ። አይ ከሚያጨሱት ሰዎች ጋር ነው የዋልኩት እላችኋለሁ። ይሄ ይህ ሽወዳ ነው፣ ልጆቼን ሸውጃቸዋለሁ። ይጠረጥሩ ይሆናል እንጂ በአካል ይዞኝ አያቁም። ያም ሆኖ ግን እኔ እንደ ትልቅ ስህተት ቆጥረው ራሴንም ያታለልኩት ብዙ ሰው ለምኖኛል። እግሬ ላይ ወድቀው ተለምኛለሁ አቁም ተብዬ። ሲበቃኝ ግን በቃኝ፣ እኔ ነኝ የወሰንኩት። አንዳንድ ጊዜ ታውቃለህ ትሪሪም ትሪሪም ትሪሪም ባል ነበር የነ ሰይፍሻ ገንዘብ ፎቅ ይሰራ ነበር። አዎ ትሪሪሙ ብዙ ነው ብዙ ነው። አዎ ትሪሪሙ ባይኖር ብዙ ቁም ነገር ይሰራ ነበረ። ፋይናንሻሊም ደህና ይኮን ነበረ። እኔ እኮ አንድ ፓኬት መቶ ምናምን መቶ ብር የገባ ጊዜን ያቆምኩት የዛሬ ስምንት እኔ አንድ ፓኬት ተኩል ነበር ማጨሰው በቀን ዋው እና ኢማጅን ስንት ማለት ነው ወደ አምስት ሺህ ብር አካባቢ ነው በወር ወደ አምስት ሺህ ብር ዝም ብለህ በአመት ስልሳ ሺህ ብር ነው እያልክ እያልክ ስታሰላው የትና የት ነው ድሮ አንድ ቪላ ይሰራ ነበር የዛሬው እንኳን አንድ ትልቅ ቪላ የሚሰራ ብር በአመት አጠፋ ነበር ስለዚህ ብዙ ያጠፋሁት ነገር አልፏል። ትምህርት ሰጥቶኝ ግን አልፏል። ዛ ሀርድ ወይ ነው ግን ያስተማረኝ። አንዳንዴ ፖዘቲቭሊ ቶሎ አስተምሮህ የሚያልፍ ነገር አለ። አንዳንዴ ደግሞ በረዥሙ፣ ግን ብዙ አስከፍሎ የሚያስተምርህ ነገር አለና ብዙ አስከፍሎ አስተምሮኛል። ወጣቶች እያያችሁ ነው አለ። ፕሪሪም ፕሪሪሙን ተዉ።